ከዛ ዋወቅኩኝ ያለችው እናቱ እናት የለውም፣ እህቱን ነበር እህቱን ተዋወቁ። ያው የአክስቶቹ ልጆች የአጎቶቹ ልጆች እንግዲህ ዙሪያ አሉ ለራስ ለራስ ቤታቸው ቤተሰብ ነው። ከዛ ተዋወቅን አወራን ምናልን እህቱም ነበረች ቡና ጠጣን ምናምን ተለያየን። እንዲህ እንዲህ እያልን በቃ ግንኙነታችን በጣም ጠበቀ። በቃ ከጊዜ በኋላ እጅግ በጣም እየወደድኩት መጣሁ። በቃ ያኔ በጣም በሀይለኛ ፍቅር ውስጥ እየገባሁ መጣሁ። ወንድ ልጅ አላውቅም። የመጀመሪያ ገና አስራ ሰባት አመቴ ነው። በጣም በፍቅር ወደኩኝ፣ በቃ እጅግ በጣም ወደድኩት። ካለሱ መኖሩ በቃ በጣም ለእኔ ከበደ። በቃ በየቀኑ በየቀኑ ትምህርት ቤት እያቋረጥኩ ወደሱ ሆነ የሚሄደው በየቀኑ ትምህርት ቤት እያቋረጥኩ ወደሱ ሆነ። እሱ ግን በዛ ሰዓት ከጓደኛው ጋራ ያው ጓደኛውን የነገረኝ እንደዚህ እንደዚህ ሌላ ሴት ነበረች በመሀል። ከዛ ያ እንደዚህ እንደዚህ ብዬ ስጠይቀው ያው እንደዚህ ጓደኛ አለኝ ብዬ ስጠይቀው አዎ፣ ከራቅሽኝም ራቂኝ፣ እንደዚህ ቀርባ ነበር ግን እኔ አልፈልጋትም ብዬ ከአንቺ ጋራ ነው ህይወት መኖር ፈልገው ብሎ አለኝ። ኦኬ በቃ ይሁን እሺ አልኩኝ። በጣም እጅግ በጣም ነበር የምወደው ሰው ካቡዬ። ራስሽን ስተሽ ራስሽን አተሽ ምቶች ሰው የለም ራሴን አስቼ ነበር የምወደው እና ወንድሜ እንኳን ሲከለክለኝ እሱ ጋር መውጣት ራሴን አላቅም። ለዚህ ለዚህ ዘጠኝ ሰዓት ቤት ላይ በራቸው ላይ ያገኝ ራሴን ማቀበል ጊዜ አለ እና እጅግ በጣም ነበር የምወደው። እና በዓል ነበርና ፀጉሬን ተተኩሼ ስወጣ ወንድሜ የእሱን ጓደኛ ሰላም ስላየኝና አበደ። በቃ እንዴት ከእንደዚህ ከዱርዬዎቹ ጋር በማለት አበደ። ወዲያውኑ ለወንድሞቼ ሲናገር ወዲያውኑ ኢንቪቴሽን ወረቀት ተላከልኝ ከጀርመን

ወንድምና እህቴ ኢንቪቴሽን ወረቀት ተላከልኝ እዛ እምባሲ ቀረብኩ። ጀርመን እምባሲ በቃ አለቀ ሁሉ ነገር ልክ ቪዛው መመታት ያው ቤት ውስጥ ድርቆሽ፣ ቋንጣ ምናምን ሲሉ እኔ ጥዬ ጠፋው። ምክንያቱም ያለሱ መኖር አልችልም። እኔ ነግሬያቸዋለሁ መጀመሪያም አልሄድም ብዬ ጥዬ ጠፋው ወደ ቦሌ ቡልቡላ በአሁኑ ያላቅም ምን እንደሚባል ድሮ ማርያም ወንዝ ነበር የሚማለው። በጣም ሩቅ ቦታ ነው። የክስቶች ልጆች አሉ እዛ ሳሪስ። እነሱ ቤት ተከራዩ ተው ነበር እዛ የሚኖር የሚኖሩት። ጥዬ ጠፋው እዛ በቃ እና በቃ ረጅም ጊዜ ቆየው፣ ሁለት ወር ሶስት ወር። ከዛ በኋላ ነገሩ ከተረሳሳ በኋላ ተመልሼ እሱ ጋር መጣሁኝ። እሱ ጋር ስመጣ ቤቱ ስገባ እናቴ እንደገና ሽማግሌ ሰብስባ ቤቴ ትምጣ፣ አይሆንም። እንዴት እንደዚህ አይነት ኑሮ ትኖራለች? እኛ ለራስሽ ነው፣ እንዴት አይነት ህይወት። ማለት እሱ እንትን ነበር፣ ወያላ ነበር፣ ያው ታክሲ የሚጠራ ነበረ። ስራ የለውም ምንም ነገር። በቃ ምንም ቤት ውስጥ ገብተሽ ምንም ነገር የለም። በቃ እንደዚህ የምለሽ ምን ትቀመጭበት እንኳን ወንበር የለም ነበረ። እዛ ያ ሁሉ ሲሆን ቤተሰቦች ሁል ጊዜ ይጥሩ ነበረ፣ ማለት እኔን ከሱ ለመለያየት በጣም ይጥሩ ነበረ፣ እጅግ በጣም ቤት ውስጥ ሁሉ አስረውኛል። ሁለት ቀን ሶስት ቀን ቀይ፣ በቃ ብዙ ነገር አርገዋል እኔ ከሱ ለማለያየት ማለት ነው። ግን በቃ ሊችሉኝ ያልቻሉ በቃ ተነጥዬ እሱ ጋር ገባሁኝ። ተነጥዬ እሱ ጋር ገባሁኝ። ከዛ በቃ እሱ ጋር መኖር ስጀምር ያለምንም ነገር፣ በቃ ምንም የሚበላ የለም የኔ ቢጤ እንጀራ የለን ምኑ እና። ታቂ እንደሆነ በፌስታል እንጀራ የእኔ ቢጤ ለምኑ የለ። በየበሩ እየሄዱ እሱ ወጥ ወጡን እነሱ ሲበሉና ደረቁ እንጀራ ደረቁ እንጀራ ይሸጡልን አለኛ። ከዛ ደረቁን እንጀራ ሲሸጡልን እንጀራንትን ሽሮ የስሙን ይገዝቼ ከጎረቤት ከዘመዶቹ ድስት ተበድሬ ሰርቼ በቃ እንደዛ ነበር። ያው በጣም ስለምወደው እንዴት ለመች ማለት አንቺ የደና ቤተሰብ ልጅ ሆነሽ ጀርመን የሚኖሩ ወንድሞች እያሉሽ ጥሩ ኑሮ እያኖሩሽ ለምደሽ እንዴት የስሙን ይሽሮ ለመድሽ? ባንዴ ፈቀርሽ ማለት። ዳቦ ቤት ዳቦ ልትገዢ ስትሄጂ ይሰድብሽ የነበረውን ሰውን ያፈቀርሽ አይደል? ስድብ መጥፎ ሳይሆን ያው አንቺ ሆዳም ለሆዲሽ ስታቂ ይሄን ዳቦ መጎተት በጠዋት ምናምን ነው እንጂ ይሄ ክፉ መጥፎ ስድብ የሚያስቀይም ስድብ አይደለም። እና ያው ሳላስበው ነው ለእኔም ለራሴ አእምሮዬን እስከ ማጣት ድረስ ያፈቀርኩት ማለት ነው። ኦኬ፣ ስለዚህ እንትን ገጣሚ ለማ ሙሉ ታሪክሽን በደንብ የሚያውቀ ሆነ እሱ ይተርክልን እሱ ያቅርብልን እንዳለ፣ እሺ፣ ያቅርብልን። በጣም ጎበዝ ነው፣ እሱ ሲተርክ ይችልበታል። ደስ ይለኛል፣ በጣም ደስ ይለኛል። እኔም ወደታቸው ርጅ ይሰ እሺ ይሰማል አይደል? የእኔ ድምፅ በደንብ አዎ፣ ይሰማል። ዛሬ ኔትወርኬ ቀያበራል ይቆራረጣል። አሁን ግን ሰላም ነው። እሷ ካቆመችበት ከጓደኛው ጋር ቆማ ሲያያት ወንድሟ ቦክሰኛ ነው ወንድሟ። ውልቅልቅ እስክትሉ ደብድቦ አሰባብጧት ሁሉ ታስራ ሁሉ ቤት ተቀምጣ ነበር። ፍቅር ግን ፍቅር ነውና ጫናው ሲበዛባት ቤቱ ገብታለች። አንዲት ትንጥዬ የሽቦ አልጋ ነች። ጣሪያው ክፍት ግድግዳ ሁሉ ቀዳዳ የበዛበት ክፍት ቤት ምግብ ማብሰያ የላቸው፣ እሚተኙበት የላቸው። ድስት ከጎረቤት እየተዋሰች የኔብጤዎች ለምነው የሚያመጡትን ምግብ ወጥ ወጡን የነካካውን በልተው ደረቁን ይሸጡላቸዋል። ያን እንደ ፍርፍር አርጋ ከሽሮ ጋር እየሰሩ እየበሉ ነበር የሚኖሩት። እሱ የታክሲ ላይ ረዳት ነበረ። እንደዛ አይነት ፍቅር እየሰጠችው እየኖሩ የሌላ ሴት ጋ ግንኙነት እንዳለው ታውቃለች። ስትጠይቅ ብትኖር ትኑር ብትሄድ ትሂድ አይነት መልስን የሰጣት። ነገር ግን እኔ አንቺን ወድሻለሁ ከአንቺ ጋር መኖር እፈልጋለሁ፣ አዎ አለችኝ ነው ያላት። በዚህም አልተሰበረችም። ቀጠሉ ኑሯቸውን። እርግዝና ይመጣል። አንድ እህት አለቻት። እኔ ከልክያት ነው እኔም አልጽፍም። እዛም ላይ ባንተርከው ቆንጆ ነው። የእህትየዋ ክፋት ከባልየው ይበልጣል። ለልጆችሽም ቆንጆ አይደለም። ለካ አክስታችን እንዲያነሳው ነች ይላሉ ይህን ታሪክ ሲሰሙ። ይቅርብያት ተጭኛት ነው እኔም ያልጻፍኩት። እሷም ትናል እንጂ አይንሽን እንዳላይ ከዚህ ግቢ ውጭ ያለቻት እህትያዋነች ፖሊስ ጣቢያ ሁሉ ደረሱ። ደበደበቻት፣ እጇን ሰበረቻት ነብሰጡር ሆና እሱ ግን ከጎኔ ይቆማል ብላ ስታስብ ከእህቱ ጎን ቆሞ አላቅሽም ሂጂልኝ ነው ያለት። ፖሊስ ጣቢያ በዚህ ወቅት ነው ወጣች። ቀን ቀን ከኔ ብጤዎች ጋር በረንዳ ላይ ተኝታ እየዋለች ማታ ማታ ሆቴል ቤት ምግብ አብሳይነት ትቀጠራለች። ማታ ምግብ እያበሰለች እንቅልፍ እያዳፋ ትሰራና ያን ያገኘችውን ከዛ ከሆቴል የሚበላ ቀማምሳ ቀን ቀን እንቅልፍ ለማለነ ማታ ስራዋ ደግሞ በረንዳ ላይ ከነቤጦች ጋር ጥቅርብ ላይ የተኛች በምታሳልፍበት ሰዓት በጣም ሆዲ ብሳታል፣ ታለቅሳለች። ጉዳዩን ቤተሰቦቿ እንዲሰሙ ታደርጋለች። እጅግ እጅግ አዘኑ። እናቷም ከዛ ከተንደላቀቀ ቤት ነው የወጣችው እንዴት አሉ፣ ወደ ቤት አስገቧት። ከቤተሰቦቿ ጋር ወዘዋም ተመልሶ ገርጥታ ጠቁራ ከስታ ሁሉ ነበር ጥሩ ኑሮ መኖር ስትጀምር አሁንም ለይቅርታ እጁን ዘረጋ ያቺ የበደለች እህትም መጡ ተደፉ እግር ላይ ወደቁ ይቅር በይን አሉ ኡ አሉ እንዲሆና ትሄዳለች ብለው አልገመቱም ነበር ቤተሰቦቿ እሷ ግን ያው ፍቅር ነውና አታሸነፈች ድጋሚ ሄደችለት እንደዛ ያደረጋት ሰው ጋር ድጋሚ ሄደች። ተስፋ ቆረጡ ቤተሰቦቿም፣ ተናደዱ። እህቷ ገንዘብ ልካላት ሱቁም ከፍታ ነበር። ያን ሱቅ ግን ቁርጥም አድርገውን የበላው ዜሮ በዜሮ እንድትሆን አደረጓት። ከሱ እንደተለያየች ሁለተኛ ሱ ጋር አልደርስም ብላ ዋሽታ ምላላቸው ሱቁ ተከፍቶላት፣ በድብቅ ግን ትገናኝ ነበር እሷ እልም ብሎ ሲከስር፣ ሁሉም ነገር ባዶ ሲሆን እዛው ገባች ተመልሳ፣ እዛው አሁንም ድጋሚ ሌላ ክህደት። ልክ የኔ አይነት እኔ በህይወት ላይ የፈጸምኩት አይነት አሁንም ድጋሚ ሌላ ሴት ጋር ሆነ። ወልዳ ስትታረስ ብጣሽ ጨርቅ እንኳን የሌለበት አፈር ላይ ነው የተኛችሁ። ያቺ አልጋ እህቱ እንድተኛበት ነው ያደረገው። እሷ ወልዳ እያጠባች አራስን በልባችሁ ሳሏት። አራስ ሆና እያጠባች መኝታ ሳይደላት ምግብ ሳይደላት እጅግ ተጎሳቆለች። ልጁን ወስዶ ውጭልን፣ አይንሽ ማየት አንፈልግም፣ ሂጂ ብለው አባረሯት። እህቱ እየዋና እሱ አሁንም ድጋሚ በቃ ይህን ሰዓት ቆረጠች፣ ሄደች ወደ ውጭ ያው እንደው አጠር ላድርግላችሁ፣ ቮይሱ በጣም ብዙ ነው። ወደ ሰላሳ ቮይስ ነው እኔ ጋር ያለው ዋና ዋናው ላውራ ብዬ ነው። ወደ ውጭ ሄደች። ውጭ መሄዷን ሲሰማ ሌላ ሚስት ጎትቷ መጣ አገባ። ግን ባልሆኖ ማስተዳደር አልቻለም። እቺ ሰርታ አምጣ ምትል ሆነች። እንደ ሳራ አልሆነችለትም። ሳራን በሚዲያ መፈለግ ጀመረ በስልክ እንግዲያችን የዋህር ግብ ለመብላት ማለት ነው። እሱማ አቃጠለች ተዎች። አረብ ሀገር ነው የሄደችው ዱባይ። ኦኬ። ለነገሩ አሁንም እዛውን ያለችው ዱባይ መሰለኝ። አይሰጣትም። ስለዚህ ኢንቪቴሽን ሌተር ከጀርመን ወንድሞቿ የላኩላትን አፕል አላረገችም። ጀርመን ኢምባሲ ያልገባችም ግን አረብ ሀገር ሄደች። አፈረቻ። እንዴት ብላ ትቅረብ ዘመዶቿ ጋር? በቃ እንዴት ውሰዱኝ ወደ ጀርመን ስትበል፣ እንደገና ያላት አማራጭ ከሱ መብረር ነው አረብ ሀገር ነው ሄደችው። እዛ እየኖረች ማግባቱንም ሰማች። አዋ ገባኋላት። እሷም ሰምታለች። እሱም አያፍርም ያ ቃል በቁጥጥሩ ስር እንዳለች በፍቅር እትትትትትትት ብሎ እንደገና ይቅርበኝ፣ በቃ ማሪኝ፣ ማሪኝ ሲላት ሁኔታዎች አመቻችታ እዛ የለፋችበትን ዓመታት የሰራችበትን ይዛ መጥታ ሰርግ ደግሳ፣ በቃ ካለሱ ህይወት የለኝም ተውኝ ብላ ቤተሰቦቿን ደግሳ በክብር አገባችሁ። ያገባሁት ኦልሬዲ እሷ ዱባይ ሄዳ አባረሪያችን ሰርታ፣ መሀል ላይ ታሪክ እየረሳክ ነው ለማ። እሱ ጋ ነው ልጇ፣ እሱ ጋ እሱ ጋ ነበር ልጇ፣ አባትዬው ጋ። ገባኝ። አሁን አልታዘዝ ስትለው ያሳድግ እሷ ደግሞ እንዳባወራ ሰርታ ገንዘብ ልታመጣ እሷ ወደ ዱባይ መጣች። እሱ ደግሞ ኢትዮጵያ ውስጥ ተቀምጦ ልጅ ያሳድጋል፣ ብር ትልክለታለች። ሌላ ሴት አገባ። አረ እንደዛ ነው አገባ፣ አው አገባባት። አሁን በእንዲህ አይነት ሁኔታ እየኖሩ ነይልኝ ነይልኝ ሆነ ያችን ፈትቻለሁ አላት። መጣችለት፣ ተመልሳ መታ ደግሳ ተጋቡ። እዛችሁ ግቢ እዛችሁ የድሮ ቤት ሄዱ። ብር አለ፣ አሁን እዛው የእናት አባቱ ግቢ ነው። እኔነኛ ለቤት ጉባር ጋ ሰራችለት። ሁለተኛ አረገዘችለት፣ ኑሮዬ እኖራለሁ ብላ ሁለተኛ አረገዘች፣ ቤት ሰራች። ልክ ቤቱን ሰርታ ሁሉን ነገር የቤት እቃው ተሟላ ደና ኑሮ መኖር ሲያ ከእጇ ላይ ብሩ ሙጥጥ ማለቱን ሲያይ፣ ይሄኛውም መወለዱን ሲያይ፣ እንግዲህ አንድ ልጅ ተረግዞ ሲወለድ እራሱ ዘጠኝ ወር አለ። ተወለደ፣ አመት፣ በቃ ቤቱ ሲሰራበት ብሯ ሙጥጥ ማለቱን ሲያይ፣ ደና ሁኝ ነው ያላት። አሁንም ቤቱም የራሴ ነው አለ። በቃ በአባቱ መሬት ላይ ነው የተሰራው። በቃ ይህን ሰዓት ነው ቅስሟ የተሰበረውም ወደ ማንነቷም የተመለሰችው ብናለች ወጣች ብትከራከርም ብትልም ምንምን ልታሸንፍ እንደማትችል አወቀች። ልጆቿን እንዳያዘሷት ደጋሚ ተመልሳ ወደ አረብ ሀገር ትመጣለች። አሁን አሁንም እዚሁ አረብ ሀገር መታየው እየሰራች አንጀቷ አሮ እሱ በቤቱ ላይ የተንደላቆ እየኖረበት ነው እየኖረች አሁንም ደግሞ ምን እያላት ነው? አሁንም ይሄኔ ብር ሰብስባለች ብሎ ገምቷል። ነይልኝ እንታረቅ እያለ ሶስተኛ እየለመናት ምን ትመክረኛለህ፣ አሁንም እንዲለኛል ስትል፣ እኔም ማቃት ጀግናዋ ሳራ አይደለሽም። ዳግመኛ ከታረቅሽ፣ ዳግመኛ ከተበላሽ፣ በአይምሮሽ ለአይምሮሽ የምታሳምኝው የልጆቼ አባት ሞቷል ብለሽ አይምሮሽን አሳምኙ የሞተ ሰው እርማ ወጣሽ፣ ቀበርሽ፣ አለቀ ጉዳዩ። ዳግመኛ ኬድሽ ግን ለእኔ እንኳን ጀግና ልልሽ ምንም አይደለሽም። ሳራ የሚለው ምክሬን እኔም በቦይ ሰጥቻት፣ አሁንም ግን እያባበላት ነው እሱ። ድጋሚ አሁንም ሊበላ ማለት ነው። ቤቱን ትታለት ልጆቹን ይዞ እንደፈለገ ሴት እያፈራረቀ ክዷት፣ በእንዲህ አይነት ሁኔታ ላይ ነው ያሉት። ልሻለሁ ከዘመድ አቆራርጧት ግጥሙ ላይ ጀግናዋ ሳራ ጀግና የሚያሳዝነው ውስጡ ብታዪው በጣም ብዙ አለ። የጠበኩት ታሪክ የሆነ ጀግንነት ነበረ። ግን ማጀገን አለብን ዳግመኛ እንዳትበላ ማጀገን። ጀግና ያልኩበት ምንድን ነው? ከዛሁ ከሞቀ ሀብት የጀርመን እድሏን ሰብራ የታክሲ ላይ ረዳት ሆኖ የሚተኛበት ፍራሽ አንሶላ ሳይኖረው ሻይ የሚያፈላበት ማንቆርቆሪያ ሳይኖረው ለፍቅር ያመሰዋት የከፈለች ጀግና በቃ ፍቅር ነች እራሷ። ነገር ግን የማይሆን መሆኑን ከአንዴ ሁለት ሶስት አይታ ቤትን ያህል ነገርለማ እኔ በቤት የማስተምረው ትምህርት እኔ በቤት የማስተምረው ትምህርት ሰልፍ ለስን አይደለም፣ ላቭ ዩር ሰልፍ እያልኩ ነው። ራሳችሁን ውደዱ መጀመሪያ ለራሳችሁ ቅድሚያ ስጡ እያልኩ ማስተምር ሰው ነኝ እኔ ሴቶች እንዲማሩ እንዲሰሩ፣ ጠንካራ እንዲሆኑ፣ በራሳቸው እንዲቆሙ የምመክር ሴት ራሷን ሙሉ ለሙሉ ዳሜጅ ላደረገ ሰው ጀግና እያልኩ ካታለልኳት እኔ ለራሴ አስመሳይ ሆንኩ ይመስለኛል። ገባህ? ተሳስታል። እኔ ተሳስቻለሁ። እኔ ላይ የደረሰብኝ ነገር እናንተ ላይ እንዳይደርስ ተጠንቀቁ። እኔ ባለማወቅ ራሴን አሳልፌ ሰጥቻለሁ፣ ባለማወቅ ለማይሆን ሰው ተበልቻለው አንድ አይደለም ለም የተበላውት፣ ድጋሚና ድጋሚ። ብር ብቻ አይደለም የተበላውት እድሜን ተበልቻለው። ልጆቼ ያለ እናት እንዲያድጉ አድርጊያለው። በቻለው መጠን እኮ ስማርትና ብልጥ ሆነን ልጆቻችን ከእናትና ከአባት እንዳይለዩ ነው መጣር ያለብን። በየትም በየትም ብዬ እኔ ልጆቼ ከኔ እንዳይለዩ ነው ጥረት ማድረግ ያለብኝ። ያቅሜን ሁሉ ጥሬ ልጆቼ ከአባታቸው እንዳይለዩ ጥራለሁ። ጥሬ ጥሬ ከአባታቸው እንዳይለዩ ማድረግ ካልቻልኩ ከኔ ግን እንዳይለዩ የቻልኩትን መጣር አለብኝ። ጀግና ማለት ለልጆቿ መሥዋዕት የምትከፍል እናት ናት። ለማይሆን ሰው መሥዋዕት መክፈል ራስን ማባከን እድሜን፣ ገንዘብን፣ ጤናን ይሄ ጀግንነት አንለው ግን ለሌሎች ስለሚያስተምር ሌሎች ራሳቸውን እንዲመርጡ፣ ራሳችሁን ምረጡ። የውላችሁ አንድ ሰው አንዲት ሴት የማይወዳትን ወንድ የምትወደው ለማይወዳት ወንድ ገንዘቧን፣ ጉልበቷን፣ ጤናዋን፣ ዕድሜዋን መስዋት የምታደርገው እራሷን ሳትወድ ስትቀር ነው። ራሳችሁን ውደዱ። ራስ ወዳድ ሁኑ። ራሳችሁን ውደዱ። ዋጋችሁን እወቁ። በዚህ ዘመን አንድ ወንድ ሲጠጋሽ እ ስራ የሌለው ዘልዛላ ዞር ብለሽ አታይም? እንዲ ህይወቱን አትፈትሽም? ዝም ብለሽ ሄደሽ አትለጠፊም። እዚህ ጋር ለምትሰሙ እህቶች ነው መመክራችሁ። አንድ ወንድ ሲጠጋሽ ከማርገዝሽ በፊት ይሄ ሰውዬ ምንድን ነው? አይደለም ማርገዝ ቀርቶ ብታመም ማሳከም ያለው ወይ ከኔ የተሻለ ካልሆነ ምን ያደርግልኛል? ጭራሽ ከኔ ይዋሰ ያለኝን የሚወስድ ያለኝ ላይ የሚጨምር ሳይሆን የኔ ከሱ ፊፍቲ ፐርሰንት ከኔ ፊፍቲ ፐርሰንት መጥቶ ህይወታችንን የሚያሳድግ ለልጆቻችን ጥሩ ነገር፣ ጥሩ ልብስ የሚያለብስ፣ ጥሩ ትምህርት የሚያስተምር ቢታመሙ ልጆቻችንን ማሳከም የሚችል ካልሆነ ለምንድን ነው ምንድን ነው አልገባኝም። እስከ መቼ ነው እዚህ ሚዲያ ለኛ አስመሳይ የምንሆነው? ለምን ሪል ነገር አንነጋገርም? ለምን ሪል የሆነ ነገር እንትን አንለም? ይህ እኮ ህይወት ነው ቀልድ አይደለም። ህይወት አንዴ ናት። እኔ በምሰራው ስህተት ልጆቼ ይከፍሏታሉ ዋጋ፣ እናታቸውን ያጣሉ። አሁን ይቺ ልጅ ልጆቿ ያለ እናት እያደጉ ነው፣ እናት በሰራችው ሚስቴክ፣ እናት ለማይረባ ሰው ገንዘቧን እድሜዋን መስዋዕት በማድረጓ ልጆች ያለ እናት እያደጉ ነው። የትኛውም ልጆች ከእናታቸው ጋር የማደግ መብት አላቸው። ዛሬ አንቺ የምትመርጭው ባል ከልጆችሽ የሚነጥልሽ ከሆነ ከልጆችሽ ነጥሉ እሱ ማስተዳደር ባለመቻሉ እሱ ባለመስራቱ አንቺን ከልጆችሽ ነጥሎ አረብ ሀገር የሚልክሽ ከሆነ ምንድን ነው? ማን ነው ኃላፊነት የሚወስዱ? አንቺ ራስሽ ለምን የመረጥሹ ሰው ሮንግ ሰው ስለመረጥሽ፣ የተሳሳተ ሰው ስለመረጥሽ፣ ኃላፊነት ስለማይሰማሽ ባል ስትመርጪ ኃላፊነት ሊሰማሽ ይገባል። ለምን ያ የምትመርጭ ወንድ የነገ የልጆችሽ አባት ነው። ልጆቹን ለማሳደግ ብቁ ነው ወይ? ልጆቹን ለማሳደግ ብቁ ያልሆነ ለልጆቹ ዘበኝነትም ወዛደርነትም ምንም ሰርቶ ለልጆቹ ዳቦ ማምጣት የማይችል አባት ተመርጫለሽ ከዛስ ልጆችሽ ያለ እናት ያለ አባት ዘመድ ቤት ለማደግ ይገደዳሉ። ስለዚህ ዛሬ የምትመርጡትን ሰው ተጠንቀቁ። ዛሬ በቡ ለቦይ ፍሬንድነት የምትመርጡትን ወንድ ተጠንቀቁ። የነገ የልጆችሽ አባት ነው። ልጆችሽ ዘመድ ቤት እንዳያድጉ ብዙ ልጆች ዛሬ ዘመድ ቤት እያደጉ እየተደፈሩ ያሉ ሴቶች ትናንትና እናቶቻቸው ያልሆነ ባል ስለመረጡ ነው ማሳደግ የማይችል ባል ስለመረጡ ነው። ዛሬ በየዘመድ ቤት በየጎረ ቤት እያደጉ እየተደፈሩ ያሉት ሴትም ወንድም። ወንድም እየተደፈረ ነው። ድሮ ሴት ብቻ ነበረች የምትደፈረው። አሁን ወንዶችም እየተደፈሩ ነው። ዘመድ ጋር የሚያድጉ ወንዶች ባጎታቸው፣ በማን በማን በጎረ ቤት፣ በተለያየ ሰው። ማንም ልጅሽን እንደ አንቺ ሊጠብቅልሽ አይችልም። ማንም ልጅን እንደ እናትና እንደ አባት ሊጠብቅ አይችልም። ዘመድ ዘመድ ነው። አጎትም አጎት ነው፣ አባት ሊሆን አይችልም። ስለዚህ ዛሬ እኔ የምመርጠው ሰው ኃላፊነት ሊሰማኝ ይገባል። ይሄ ሰው እኔ ብታመም ያሳክመኛል። አስረግዞ ጥሎ ሚሄድ ብሬን በልቶ ጥሎ ሚሄድ ከሆነ ይሄ የኔ ችግር ነው። ከአንድ እኳ በአንድ እኳ አላለቅም። ሁለተኛ ልጅ ተረገዘ። ይሄ ምን ያሳያል? ኃላፊነት እንደማይሰማ ነው የሚያሳየው። ስለዚህ ኃላፊነት ይሰማን። ስለ ሕይወታችን ከራሳችን አልፎ ስለምናመጣቸው ልጆች ኃላፊነት ይሰማን። ካልሆነ ሰው ልትወልጅ ተቻል ሽት ቶሎ ራቂውና ሰራሰራ እርድሽ ገንዘብ አምጥተሽ ልጅሽን ጥሩ ህይወት ኑሪ። ልጅሽን ንጹህ ምግብ ስጩ፣ ንጹህ ልብስ አልብሹ፣ ትምህርት ቤት ላኪው፣ ፍቅር ስጩ፣ ጊዜ ስጩ። በቃ ዳትዚት ፍቅር ነው ምናምን እያላችሁ የምትጃጃሉ ሰዎች ስትጃጃሉ ኑሩ፣ የራስሽ ጉዳይ። አታገናዝቢ ፍቅር ነው እና ፍቅር ነው ካለሽ ልጅሽን ደህና ማሳደጊያ ነገር ካልሽ ፍቅር ነው ብለሽ ካገኘሽ ውለጂ እና ከዘበብርሽ ልጅሽን አንቀባረሽ አሳድጊ አትሊስት አባት አብሮሽ ባይ ነው የእናት ፍቅር እያገኘ ነው ልጁ። አሁን እኮ የዛሬ ልጆች እኮ ያለእናትም ያለአባትም በዘመድ ቤት ነው እያደጉ ያሉት። ይሄን ታውቃላችሁ? እስቲ ስለ ህይወት ላይ ተከታተሉ። ስንት ልጆች ናቸው የሚደፈሩት? ሴት ወንድ። አመሰግናለሁ። እሺ ገጣሚ ለማ፣ ሶሪ ስሜታዊ ሆንኩ። መቀጠል ትችላለን። ትክክልሽ ነሽ። አሁን እኔ ምንም እያስተማርሽ ነው። እኔ ግን ለመግለጽ የፈለግኩት ምንድን ነው፣ እንደዛ ለፍቅር ያ መስዋዕት ከፍለሽ ዳግመኛ መበላት የለብሽም በሚለው ተማምነን እሷም ሀቢባ ነች። አጠነከረችኝ። የሀቢባን ፕሮግራም ስከታተል ዓመት አልፎኛል። ጠንካራ አድርጋኛለች። በአሁኑ አልሸወድም። አምስት ሳንቲም የምልካውም የለኝም ምንም የለኝ ሰርቼ ልጆቼን ሰብስቤ መኖር ነው የምፈልገው የእኔ ብርታት የእኔ ደጀን ብረት እንደሆነ ያደረገችኝ ሀቢባ ነች። መጀመሪያ ተሸወድኩኝ፣ ተበላሁ፣ ተከዳሁ በሚለው ተማምነናል። ይሄ ጀግንነትሽ እንዳይጠፋ ጀግና ሆነሽ ለቂ ሶስተኛ ዙር አሁን ቢለምንሽም ቅድም አንቺ እንዳልሽው እዛው በብሎክ ዝጊው፣ ሞተ ብለሽ አሳምኙ ጭንቅላትሽን የሚለውን ተነጋግረን ጨርሰናል። እኔ እና እሷም ይህንን ምክር እንድሰጫት ነው አሁን ብዙ ስለምትሰማ መምጣት አለባቸው ልክ እንደ እኔ የሚመክሩ እህቶቻችን የሚያበረቱ ሰዎች መምጣት አለባቸው። እኔ ብቻ ነኝ እየመከርኩ ያለው ቲክቶክ ላይ። እስኪ ሌሎቻችሁ አግዙኝ፣ ቤታችሁን እየከፈታችሁ ምከሩ እህቶቻችሁ፣ ኃላፊነት ይሰማችሁ። ምክንያቱም ብዙ እህቶች ብራቸውን እየተበሉ እድሜያቸውን እየተበሉ ልጆች፣ እኔ ስለ ልጆች ነው የሚሰማኝ። ልጆች በዘመድ ቤት እያደጉ በጎረቤት እያደጉ እየተደፈሩ ህይወታቸው እየተቀጠፈ ነው። በጣም ብዙ ልጆች እየተደፈሩ ኢትዮጵያ ውስጥ ትውልድ እየሞተ፣ ልጆች እኮ የወደፊት ተስፋ ናቸው፣ ህዝብ ናቸው፣ ሀገር ናቸው፣ ሁሉ ነገር ናቸው። ልጆች ልጆች ከተቀጠፉ ትውልድ አይቀጥልም። ስለዚህ ለዚህ ደግሞ እኛ እናቶች ኃላፊነት ሊሰማን ይገባል። እኔ ምን አይነት አባት ነው የምመርጠው ሰው ነኝ። ተሳሳትኩ ያሉን አባት መረ በጊዜ መቀያስ በጊዜ በጊዜ ከእንደዚህ አይነት ከማይረባ እራስ ወዳድ ከዚችም ከዛችም ጋር ከሚለው በጊዜ ትቀየሻለሽ። በጊዜ ልጅሽን ይዘሽ ላጥት ያለሽ ሰርተሽ ልጅሽን ጥሩ ቦታ ላይ ጥሩ ህይወት ተኖሪያለሽ። ልጅሻ አይንከራተትም በየዘመድ ቤት። ሴቭ ማድረግ ገንዘብ ለአደጋ ጊዜ ብሎ ማስቀመጥ። እባካችሁ ጠንክሩ፣ አስቡ። አስር ጊዜ ለካ አንድ ጊዜ ቁረጥ ይላል መኪና ሰፊ። ከአንድ ወንድ ጋር ሪሌሽን ውስጥ ከመግባታችሁ በፊት አስር ጊዜ አስቡ፣ አጥኖት ያንን ሰው መጀመሪያ ነገር ይሄ ሰው ይወደኛል? ያከብረኛል? አላማ አለው? ስራ አለው? ማኖር ይችላል? ኢንኬዝ እኔ ሰምቲንግ ሀፕን ብሆን እኔ እኮ ከሱ ብቻ ጠብቄ ያለ ማንችም። ስሪ አትሊስት ከአንቺ የተሻለ ሰው አግቢ። ከአንቺ የባሰ ስራ የሌለው ቦዘኔ፣ ከአንቺ የሚቦጠቡጥ፣ ከአንቺ አምጪ የሚል እድሜሽን የሚያቃጥል በጣም ያሳዝናል። እናመሰግናለን። ገጣሚ ለማ በጣም አሪፍ ግጥም ነበረ። ታሪኩም በጣም ቆንጆ ነው። ተቋርጫለሁ።